ጤና ይስጥልኝ። የለተሰኞ ህዳር 15 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋይ ነኝ፣ አብራችሁን ቆዩ። በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ኩጂ በተባለ ቀበሌ የኦሮሞ ነፃነት ሰራዊት አባላት ናቸው የተባሉ ታጣቂዎች ቅዳሜ ህዳር 13 ማለዳ ላይ በፈጸሙት ጥቃት ሕፃናትን ሴቶችንና አዛውንቶችን ጨምሮ ከ20 በላይ ሰላማዊ ሰዎችን እንደገደሉ ዋዜማ ሰምታለች። የሁለት ቤተሰቦች በርካታ አባላት ቤታቸው ውስጥ እንደተገደሉ እንደሚያውቁ አንድ የአይን እማኝ ነግረውናል። ሌላ ምንጭ ደግሞ የሟቾች ቁጥር ከ20 እስከ 30 ሊደርስ እንደሚችል ገልጠው በጥቃቱ የቆሰሉ ሌሎች ዘጠኝ ሰዎች ወደ ቡለን ሆስፒታል ሆስፒታል እንደተወሰዱ ጠቁመዋል። የታጣቂ ቡድኑ አባላት ጥቃቱን ፈጽመው ከአካባቢው ሲወጡ መንገድ ላይ በተሽከርካሪ ሲጓዙ ያገኟቸውን 16 ሰዎች አግተው መውሰዳቸውንም ምንጮች ለዋዜማ ተናግረዋል። የዞኑ ዋና አስተዳዳሪ አትንኩት ሽቱ ታጣቂ ቡድኑ ጥቃቱን እንደፈጸመ ለዋዜማ አረጋግጠዋል። የፌዴራሉ አቃቤ ህግ በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ላይ ሶስት አዲስ ክሶች መመስረቱን ዋዜማ ሰምታለች። አቃቤ ህግ በታዬ ላይ አዲስ ከመሰረታቸው ክሶች መካከል አንዱ የህወሀት ኃይሎች በ2013 ዓ ም በመከላከያ ሰራዊት ሰሜን እዝ ላይ በፈጸሙት ጥቃት ዙሪያ ተከሳሹ ሀሰተኛ መረጃና ፕሮፓጋንዳ አሰራጭተዋል የሚል እንደሆነ የታዬ ጠበቃ አበራ ንጉስ ለዋዜማ ተናግረዋል። ሌሎቹ ሁለት ክሶች ደግሞ ከጸረ ሰላም ኃይሎች ጋር በማበር መንግስታዊ ስርዓቱን በኃይል ለማፍረስ ማሴር እና ድጋ ድጋሚ ከመታሰራቸው በፊት ሆርን ኮንቨርዜሽን ከተሰኘ የበይነ መረብ ጣቢያ በሰጡትና እስር ላይ ሳሉ በሶስት ክፍሎች በተላለፈው ቃለ ምልልሳቸው የአገርን ደህንነት አደጋ ላይ የሚጥል የተሳሳተ መረጃ አሰራጭተዋል የሚሉ መሆናቸውን ጠበቃቸው ነግረውናል። ፍርድ ቤቱ በአዳዲሶቹ ክሶች ላይ የተከሳሹን መልስ ለመስማት ለህዳር 23 2018 ዓ ም ተለዋጭ ቀጠሮ መስጠቱን ጠበቃው ጨምረው አስረድተዋል። በምርጫ ቦርድ ህጋዊነቱ የተሰረዘበት ህወሀት የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት አደራዳሪ አካል የስምምነቱን አተገባበርና የሌላ ዙር ጦርነት ስጋትን ለመገምገም በአስቸኳይ እንዲሰበሰብ ጥሪ አቀረበ። የህወሀት ማዕከላዊ ኮሚቴ ከህዳር 8 እስከ 13 የአካሄደውን ስብሰባ ማጠናቀቁን አስመልክቶ ባወጣው መግለጫ አፍሪካ ህብረትና የግጭት ማቆም ስምምነቱ እንዲፈረም አስተዋጽኦ ያደረጉ አገራትና ዓለም አቀፍ ድርጅቶች ስምምነቱ ከምንጊዜውም በበለጠ አደጋ ላይ መውደቁን እንዲገነዘቡ አሳስቧል። ፌዴራል መንግስቱ የታጠቁ ቡድኖችን በማደራጀትና በማስታጠቅ የግጭት ማቆም ስምምነቱን ጥሷል፣ በማለት የከሰሰው የህወሀት መግለጫ መንግስት ተጨማሪ ጥፋት ከሚያስከትል ሌላ ዙር ጦርነት እንዲቆጠብ በግጭት ማቆም ስምምነቱ መሰረት ግዴታውን ለመወጣት ከህወሀትና ከትግራይ ጊዜያዊ አስተዳደር ጋር በመተባበር እንዲሰራ እንዲሁም የትግራይን ህዝብ በረሃብ ለማጥቃትና ወደ አመፅ ለመግፋት የሚደረጉ እንቅስቃሴዎች እንዲቆሙ ህወሀት ማሳሰብ ይፈልጋል ብሏል። ከጥቂት ሳምንታት በፊት በትግራይ ኃይሎች ላይ የተፈጸመው የድሮን ጥቃት በከፍተኛ የፖለቲካ ውሳኔ የተፈጸመ መሆኑን ያመለክታል በማለትም ህወሀት መንግሥትን ከሷል። የኤርትራ ውጭ ጉዳይ ሚኒስቴር የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለ ድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ሲል አጣጥሏል። ሚኒስቴሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸው ብሏል። ሚኒስቴሩ ኢትዮጵያ የአፋርን ህዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለይ ለማለት ትፈልጋለች በማለትም ተችቷል። የሁለት አገር ዎች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኖሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ያለው ሚኒስቴሩ የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፋት አይችልም በማለት ሞግቷል። ሚኒስቴሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር አልባ ለማድረግ ነው የሚለው መከራከሪያም ሀሰተኛና ትርጉም አልባ ነው በማለት ተችቷል። የግብፅ የውሃና መስኖ ሚኒስቴር ኢትዮጵያ ከታላቁ ሕዳሴ ግድብ በተናጠልና ባልተቀናጀ ሁኔታ ከፍተኛ ውሃ በመልቀቅ ችግር እየፈጠረች ትገኛለች በማለት ሰሞኑን አዲስ ክስ አቅርቧል። የግድቡ የውሃ አለቃቀቅ ተለዋዋጭነት በግድቡ ላይ ቴክኒካዊና ሳይንሳዊ አስተዳደር እንደሌለ ያሳያል በማለት የተቸው ሚኒስቴሩ ግብፅ በዚሁ ሳቢያ ከአስዋን ግድብ የቶሽካ ማስተንፈሻን ለመክፈት ተገዳለች ብሏል። ሚኒስቴሩ ያልተቀናጀና ሳይንሳዊ ያልሆነ ያለው የኢትዮጵያ የሕዳሴ ግድብ የውሃ አለቃቀቅ በታችኛው ተፋሰስ ሀገራት ግድቡ ዜጎች ላይ ተጽዕኖ እያሳደረ ይገኛል። በማለትም ወቅሷል። በተያዘው ህዳር ወር ሶስት ሳምንታት ውስጥ ከእዳሴ ግድብ በቀን የተለቀቀው ውሃ 180 ሚሊዮን ሜትር ኪዩብ መሆኑን እንዲሁም ይህም በተያዘው ህዳር ወር ሶስት ሳምንታት ውስጥ ከእዳሴ ግድብ በቀን የተለቀቀው ውሃ 180 ሚሊዮን ሜትር ኪዩቢክ መሆኑን እና ይህም በዚህ ወቅት ቀደም ባሉት ዓመታት ይለቀቅ ከነበረው የውሃ መጠን በ80 በመቶ እንደሚበልጥ ሚኒስቴሩ ጠቅሷል። የኬንያው ፕሬዝደንት ዊሊያም ሩቶ ለጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል። ኬንያ የነዳጅ ማስተላለፊያ ቧንቧዋን የሚያስተዳድረውን መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን የገለጡት ፕሬዝደንቱ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምፓላ እንደምትዘረጋ ይፋ አድርገዋል